አንጠፍን አረ፣ ቤዛ ቸኮሌቷ ዛሬ አልተቻለችም። ማርክን ራሱ ትልቅ ሰርፕራይዝ ያደረገችው እሱ ይዞላት ከመጣው ስጦታ በላይ የሷ መሳም የሷ አሳሳሟ ራሱ ይለያል። እኔ እንጃ አላውቅ። በጣም ተነፋፍቀው ነው እንግዲህ ከረዥም ቀን በኋላ እየተገናኙ የሚገኙት ና ቸኮሌቷ ና ማርክ። ማርክ በጣም ጨዋ በጣም የተረጋጋ የዋህ ልጅ በቃ እኔ እንጃ አላውቅም፣ ሲከፋው ራሱ ማለት ነው። እንደ ሌሎቹ ጩሆ ተቆጥቶ ተናዶ የሚወጣለት አይነት ልጅ አይደለም። ና ሁሉ ነገር በውስጡ የሚይዝ ሁሉን ነገር በውስጡ የሚይዝ ሰው ደግሞ ለራሱ የሚጎዳል ለሌሎች ሰዎች ደግሞ ምቾት የሚሆን ሰው ነው ግን እኔ በጣም ነው የምወደው ማርክን ማለት ነውና ደስታ ይገባዋል እና ከቤዛ ጋር እንግዲህ ከተለያዩ፣ እሷ እንዲ ሄድ ላልፈለገችም ነበረ። አብረውም ሄድ ፈልጋ ነበር ግን የፓስፖርቷ ጉዳይ ነው ያስቀራትና አዲስ አበባ ነበረች። እሱም ደግሞ ዱባይ ደርሶ እንግዲህ ድንገት ነው የመጣው በነገራችን ላይ ብዙዎቻችሁ ግን የማርክ መመለስ ራሱ አልሰማችሁም ነበር። እኔ ነኝ ቪዲዮ ራሱ የሰራሁት ማርክ ተመልሷል ወደ ኢትዮጵያ ብዬ ማለት ነው ና ሁሉንም ትቶ ለአንድ ቀን ነው ምናምን የቆየው ዱባይ ራሱ ማለት ነው ና መመለስ ስለነበረበት የመልሱን ፕሮግራም ራሱ መታደም አልቻለም። ብቻ እናቱን ራሱ በድንገት መቶ ሰርፕራይዝ አርጓት በጣም ነው ደስ ያላት። እኔ እንጃ አላውቅም። ለእናቱ ክብር ያለው ወንድ ለየትኛውም ሴት፣ በአካባቢ በዙሪያው፣ ለጓደኛው፣ ለሁሉም ሴቶች፣ ለሚያውቃቸው ሴቶች ሁሉ ትልቅ ክብር ያለው አንድ ነው ብዬ ነው የማምነውና ከቤዛ ጋር እንግዲህ በጣም ናፍቋት እንደነበር ነግረው እሱም ደግሞ እንግዲህ የምትወደውን ነገር ይዞላት መጥቷል አሻንጉሊት እንዲሁም ቸኮሌት አሁን ደግሞ ጸውሞ ተፈትቷል ጥሩ አጋጣሚ ነው የሚገርመው ለራሱ ራሱ ከፍቶ አንድ ፍሬ ሳይበላ ውስጡ ምን እንዳለው ራሱ ሳያቅ ይሄ ቸኮሌት ምርጥ ነው ስለተባለ ብቻ ምርጡን ነው ለእሷ ይዞላት የመጣው ደስተኛ ሆና ነው በጣም በቃ ናፍቋት እንደነበር በደንብ ነው የሚያስታውቀው ወይኔ ኔ የአሳሳ ማስተቃቀፏ ራሱ ይለያል ና እሱ ራሱ ደነገጠ ሰርፕራይዝ እስኪሆን ድረስ ማለት ነው ብቻ ግን ማርክና ቸኮሌቷ በመገናኘታቸው በጣም ደስ ብሎኛል ያው ቸኮሌቷ ብዙዎቻችን ናፍቃን ነበረ የቲዳ ነው እያልን ነበረ ማለት ያው ማርክ ከሌለ እንደምታውቁት በማርክ ቤት ግን ብትመጣ ደስ ይለኝ ነበር አልዋሻችሁም ግን እሷም ማርክ ናፍቋ ስለነበረ ማርክ እስኪመጣ እየጠበቀች ነበር መሰለኝ። ኢንስታግራም ላይ ግን አንዳንዴ ፎቶዎቿን ያለው እውነት ለመናገርና ብቻ ግን በጣም ደስ የሚል ቀን ደስ የሚል አላውቅም፣ ሰርፕራይዝ ነው። እሷም በጣም ሰርፕራይዝ አርጓለች፣ እሱም ሰርፕራይዝ አድርጓታልና የምትወደው አሻንጉሌትና ቸኮሌት ይዞላት መጥቷል። ሌላም ሰርፕራይዝ እንዳለ እየተናገረ ነው። እውነት ነው፣ ደስተኛ አድርገሃለች። እውነት እኔ ቤዛ እንደዚህ አብረው ትቀጥላለች የሚል እቅድ አልነበረኝም፣ አልዋሻችሁም ብዙ ውጣ ውረዶች ነበሩ። አላውቅም ቆንጅዬ ልጅ ነች፣ ደስ የምትል ቀበጥ፣ እኔ እንጃ ገና ትንሽዬ የምትወደደ ሁሉም ሰው የምትወደደ የተረጋጋች ደስ ምትል ሳይለንት ልጅ ናት። ግን የሆነ ሰዓት ላይ ትንሽ ቁጣ ቁጣ ስትል ምናምን ሆነ አብሮ የሚዘልቁ አይነት ነገር አልመሰለኝም ነበር። ለማንኛውም ግን የሱ ፈቃድ ሆኖ እስከዛሬ አቆይቷቸዋልና ከዚህ በኋላ ያላቸው ህይወትም ጥሩ ህይወት እንዲኖራቸው ጥሩ መንገድ እንዲኖራቸው ትልቁ ምኞቴ ነውና እንኳን ማርክን በሰላም ለሀገር አበቃ ቤዛም ደግሞ እንኳን በሰላም ጠበቅሽው። አንዳንዴ እንኳን አይደለም ሀገርን ያህል ከሀገር ወጦ ይቅርና ያንን ሁሉ ሀገር አቋርጦ ይሄድና ይቅርና ከቤት ወጥቶ ራሱ ሰው የማይመለስበት ጊዜ ላይ ነው ያለነው። ወይም ደግሞ ብቻ ከባድ ነው እና ያን ረጅም ጉዞ ተጉዞ መጥቶ በሰላም መገናኘታቸው ቻው ተባብሎ እንደተለያዩት ደግሞ ድጋሚ መገናኘታቸው ትልቅ ነገር ነው። እንኳንም ማርክ በጣም ጀግና ጎበዝ ልጅ ነ፣ ቤዚቲም በጣም ተወዳጅ በጣም ቀበጥ የሆንች ልጅ ነሽ። እንኳን ደስ ያለሽ፣ እንኳን መጣለሽ ለማለት ወዳለሁ። ከዚህ በኋላ የሚኖራቸው ቪዲዮ ደግሞ ምርጥን ምርጥ እንደሚሆን አልጠራጠርም። ግን ቤዛ ማለት ነው ማርክን ስትስሞ በጣም ነው የሳኩትኝ። እኔ ማለት የማርክ አደነጋገጥ ልካሱ ኩል ነው እኔ የደነገጥኩትና፣ እና ቤዚቲ የምርም ናፍቆሽ ነበር። ማርያምን ናፍቀኛል እያልሽ ነበር። ለማንኛውም እንኳን መጣልሽ። እንግዲህ ጥሩ ጊዜ ታሳልፋላችሁ ብዬ አስባለሁ። ብዙ ነገር እል ነበረ ስለ ቤዛ ስለ ማርክ ግን ደግሞ እንደ ነገር ኳችሁ ኔትወርኩ ሊሰራልኝ አልቻለም። ሰሞኑንም ቶሎ ቶሎ የማልመጣበት ምክንያት ለዛ ነው። ሀሳቤን በዚህ እቋጫለሁ። በሌላ ቪዲዮ ደግሞ እንገናኛለን። ሀሳቤን እንግዲህ በዚህ ሁለት ቀን ውስጥ አጠር አጠር እያልኩ እያረኩ ነው ለማቅረብ ያሰብኩትኝ። አመሰግናለሁ። ከመጥፋት ብዬ ነው። ኔትወርኩ በጣም አስቸጋሪ ሆኖብኝ ነው። ሰላም አምሹልኝ። ላይክ ሼር ሰብስክራይብ ማረጋችሁን እንዳትረሱ። የቸኮሌቷ የማርክ ወዳጆች አድናቂዎች፣ ይህንን ቪዲዮ ለመጀመሪያ ጊዜ የምታዩ ካላችሁ ቻናሉን ሰብስክራይብ አድርጋችሁ ላይክ አርጋችሁ ውጡ። ወዳችኋለሁ። ሰላም ቆዩ።